አራት ዓመታትን ከስራ ዓለም ራስን የማግለል ፈታኝ ውሳኔ ሁኔታ ያልበገረው ማኅበራዊ ጫናም ያልሰበረው ለሌሎች የመትረፍ የእናትነት ተጋድሎ ይህ ሁሉ በብቸኝነት ያሳደጓትን የዳውን ሲንድረም ተጠቂ ሴት ልጇን የሰመረ ጉዞ ለማበጀት ከዚያም አልፎ መሰል ታዳጊዎችን የማገልገል የወይዘሮ የኔነሽ አርአያ የህይወት ገጽ ነው። ይህች ልጅ አባት የላትም፣ እድሜዋም እየገፋ ነው ያለው። ስለዚህ እኔ ስራዬን አቋርጬ በሷ ላይ ለምን አልሰራም አልኩኝ። አራት ዓመት ያለ ስራ ቁጭ አልኩ። ያለ ጡረታ ማስቀምጥላት ነገር የለም። አሁንም ስራዬ እስከ ተውኩ ድረስ የመንግስት ሰራተኛ ነበርኩኝ። እስከ ተውኩ ድረስ በሷ ላይ ጥሩ ስራ መስራት አለብኝ ብዬ ሙከራ እንደገና ልዩ ፍላጎት አስገባኋት። እስካሁን ድረስ ለብር ነበር የሰራሁት። እስቲ እግዚአብሔር፣ የእኔ ልጅ ደህና ናት፣ ከእኔ የባሱ ልጆች ደግሞ አሉ። ወደ እነሱ ለምን አልገባም? የእግዚአብሔር መንገድ ለምን አላየውም? በቃ ህይወቴ በገንዘብ ሁሉ ነገር ሞክር ያለው በስራ ብዬ ገባሁኝ። ተቀበሉኝ። አሁን ናኒ ነኝ። ትንንሽ ልጆች ጋር ነው የምሰራው። የዳውን ሲንድሮም ተጠቂዎችን አውጥቶ የማስተማር ልምምድ ማነስ፣ በሌላ በኩል ደግሞ ለታዳጊዎች የተዘጋጁት ትምህርት ቤቶች እጥረትና የጥራት ጉዳይ ለበርካታ ወላጆች ፈተና መሆኑን ቀጥሏል። አስፈላጊ ድጋፍ ከተደረገላቸው የሚያሳዩት ለውጥ ግን የሚደነቅ መሆኑን የሚናገሩት ባለታሪካችን ለዚህም ምስክር ነኝ ይላሉ። አንደኛ ነገር ከእግዚአብሔር በኋላ ወላጅ ነው። እኔ የወለድኳት ልጅ ወይም ደግሞ እኔ የፈጠርኩት ልጅ እኔ ነኝ መብርታት ያለብኝ ወላጅ ከበረታ ልጆቹ ይቀየራሉ። እርግጠኛ ነኝ። እኔ አሁን ስድስት ወሬ ነው ከመጣ በኋላ መናገር የማይችሉ ልጆች እየተናገሩ ነው ያሉት። በራሳቸው እኩያ ሲያገኙ መምህራንም በጣም እውነት ነው ምልህ ባየሁት ሁኔታ ነው። በጣም ይሰራሉ በእነሱ ላይ የሰለጠኑም ስለሆኑ ልጆቹ ከጓደኞቻቸው ጋር ሲውሉ የመናገር አለ በእጃቸው አንስተው የማይበሉ ልጆች ማንኪያ ከፍ አድርገው እየበሉ ነው። መናገር የማይችሉ ልጆች ቃላት እያወጡ ነው። አልጋማጠፍ አልጋማጠፍ ቤት መጠረቅ ቤት መጥረቅ፣ ቡና መፍላት ቡና መፍላት፣ ግቢ መጠረቅ ግቢ መጥረቅ። በዲቦራ ፋውንዴሽን ልጃቸውን የሚያስተምሩት ወላጅናትም ተም ይህንን ሀሳብ ይጋራሉ። ጥራት ያለው የትምህርት እድል ማግኘት ፈታኝ ቢሆንም በአጭር ጊዜ ተጨባጭ ለውጦችን መመልከታቸው ነው የሚናገሩት። ትምህርት ቤት ብዙም ችግር አለው። ተቀባይነት የላቸውም አሁን ምናልባት በወጣው እንትን መሰረት ተቀባይነት እያገኙ ነው። ግን በፊት ያው ነዋሪውም ቢሆን ትምህርት ቤትም ቢሆን በነሱ እንትን ያለ ትምህርት ቤት አያገኙም ነበረ። ከገባች ሁለት ዓመቷ ነው። በጣም ለውጥ አላት። አሁን እንዴት ነው ረዲ መስተንግዶ ስሪ ብትባል? ያለውን ነገር ስሪ ብትባል በጣም ፍላጎት አላት። የስራ ፍላጎት አላት። ማማ እኔ ኮ አሁን ስራ ይዤ ስራ ገብቼ እረዳሻለሁ፣ ከአሁን በኋላ እኔ አላስቸግርሽም የምትል ልጅ ሆናልኝ፣ አግኝቻታለሁ። ነይረዲን ማለት ነው እና ጥሩ ደረጃ ላይ ነው ያለችልኝ አሁን እግዚአብሔር ይመስገን።

የተመዘገቡት ወደ 250 በላይ የሚሆኑ ተማሪዎች ናቸው። ይሄ ቅድሚያ የተሰጣቸው ዳውን ሲንድሮም ያለባቸው ወይ ደግሞ ከዳውን ሲንድሮም ጋር የተወለዱና ሌላ አእምሮ እድገት ውስነት ያለባቸው ወደዚህ ቀረብ ያሉና ለትራንስፖርት ምቹ የሆነላቸውን ቤተሰቦች እንዲሁም ደግሞ ቀደም ብለው ፋውንዴሽኑ ሲመሰረት ተራ የያዙ ቤተሰቦች ወደዚህ መጥተው ይሄንን አገልግሎት እያገኙ ይገኛሉ ማለት ነው። ከ18 ዓመት እስከ 35 ባሉት ኤጅ ግሩፖችን ያሉት እና የተለያዩ ስልጠናዎችን ይወስዳሉ። ለ ለስራ ብቁ የሚያደርጋቸው ስልጠና ይወስዳሉ። ለምሳሌ የመጀመሪያው የሻማ ስራ ነው። የሻማ ስራ ይወስዳሉ። እንዲሁም በአግሪካልቸር ላይ ወይም ደግሞ የግብርና ላይ የተለያዩ ስልጠናዎችን ይወስዳሉ። የስራ ስልጠናዎችም ቮኬሽናል አካባቢ ላይ በይበልጥ ይሰጣል ማለት ነው። መሰል ተቋማትን ማጠናከር፣ በቤት ተደብቆ የቀሩ የብዙ ታዳጊዎችን መንገድ ማቅናት፣ የወላጆችንም ድካም ማቅለል ነው እና ይታሰብበት መልእክታቸው ነው። በሀገሪቱ፣ በአካባቢው፣ እዚህ አካባቢ እንኳን ያለው ፍላጎት በዲቦራ ፋውንዴሽን ብቻ ይመለሳል የሚል ግምት የለንም ከዲቦራ ፋውንዴሽን ኢኒሺዬሽን ወስደው ወይ ደግሞ ይሄንን ጅምር እንደ መልካም ተሞክሮ ወስደው መንግስትም መንግስታዊ ያልሆኑ ድርጅቶችም የማህበረሰቡ ነው፣ ይሄ ትልቅ የማህበረሰቡ ሁነት ነው፣ ትልቅ የማህበረሰብ ችግር ነው። የራሳቸውን አስተዋጽኦ ሊያደርጉ ይገባል። በጣም ተስፋ አለው፣ አሁን በጣም ከምናየው ማለት ነው እና ልጆቻቸውን ቤት ውስጥ ያስቀሩ ወላጆች ካሉ ልጆቻቸውን ያውጡ። ምንም ማለት እኮ አይደለም። ይሄ የእግዚአብሔር ስጦታ ነው። ስጦታችን ነው፣ ሀብታችን ነው፣ ቅርሳችን ናቸው ልጆቻችን ማለት ነው። ልጆቻችንን በጣም በቃ አውጥተን ልጆች የደረሱበት እነረዲ እንደደረሱ እነሱ ወጥተው እነረዲ የደረሱበት ደረጃ እንዲደርሱልን በጣም እኔ እፈልጋለሁ። አሁን የኔ ልጅ እንዳልኩ ስራ ሀያ አልፋ ሀያ አንደኛ ልትገባ ነው። መቼ ነው ስራ የሚይዘው? መቼ ነው እንዳንቺ ደሞዝ ማገኘው? ትላለች። የቤቱ ስራ ተቃናል። እግዚአብሔር ይመስገን። ትሰራለች፣ እየጨመረች ነው። እንደሁም እዚህ ከመጣች በኋላ እየጨመረች ነው። ስለዚህ ወላጅ በልጁ ላይ መስራት አለበት።